ያንተ የሚባል የለም፣ የእሱ እንጂ። ተከታይ አስከታዩን ይይዛል። ይው ሲፈጥን ይፈጥናሉ። ቁጭ ካለ መስቀሉን ተሸክሞ የመከተል በረከት ሁለት ነው። መስቀል ማለት ኢየሱስ ለእኔ በደለኛ ሳይሆን ኃጢአተኛ ሳይሆን ክፉ ሆኖ ሳይሆን ስለ እኔ የከፈለው ዋጋ ነው መስቀል። በድሎ ሳይሆን ስለ እኔ በደል የተነቀፈበት የተሰደበበት ቦታ ነው መስቀል። የኢየሱስ መስቀል ስለ እኔ ከሆነ የእኔ መስቀል ደግሞ ምንድን ነው? የእኔ መስቀል ደግሞ ስለ እሱ የምከፍለው ዋጋ ነው። ስለ እሱ እምቢ የምለው በዛ ምክንያት እማጣው ፖዚሽን ካለ፣ በዛ ምክንያት እማጣው ገንዘብ ካለ፣ በዛ ምክንያት እማጣው ነገር ካለ በማለቴ የሚከፍለው ዋጋ መስቀል ይባላል። ኢየሱስን በማምለክሽ ምክንያት ኢየሱስ በማለት ምክንያት የምትከፍላቸው ዋጋዎች ሁሉ መስቀሎች ይባላሉ። አሁን የተረሳ ስለ እሱ የሚከፈል ዋጋ ጠፋ። ሁሉ ዋጋ መክፈል አይፈልግም፣ እንዲመቸው ብቻ ይፈልጋል። ልንገሬ ግን ዛሬ ስለ እሱ በምትከፍለው ዋጋ ትከብራለህ። ላፈቀረችው ወንድ እንኳን ሴት ከእናት ከአባቷ ቤት ትወጣለች። ለኢየሱስ ለነካኝ ላፈቀረኝ ኢየሱስ እማልጥልለት እማልተውለት ነገር አይኖረኝም አለው። በመንፈሴ ጀግና ሰው ተነሳ፣ የማይደራደር ትውልድ ተነሳ። ቸርች ተክለን ፎቅ ሰርተን ይህን ጀኔሬሽን ካላስነሳን ምን ያደርግልናል? እንፃ መቆለ እንፃው እኮ የእውነት ትውልድ እንዲነሳ ደቀ መዝሙር እንዲሰራ ምን ያደርግ ከዚህ ሲሄድ ቃሚ ጠጪ የፈለገውን የሚያደርግ ልጅ ምን ያደርጋል? የጎለበት ደቀ መዝሙር ፊቱ የሚያስፈራ እሱ ፊት ጨዋታ አይቻልም። እሱ ጀግና ነው። ብትመርምሩት ኢየሱስ ነው የሚለው እነስብና ይገባባል ሉቃስ 9 23 ከኋላዬ ሊከተለኝ የሚወድ ቢኖር፣ ከኋላዬ ሊከተለኝ የሚወድ ቢኖር፣ እኔን መከተል የሚወድ ቢኖር መስቀሉን ተሸክሞ ይከተለኝ። ታያችኋል። የኢትዮጵያ ክርስትና አሉ። ደቀ መዝሙሮች አሉ። ተከታዮች የሚከተሉ ሪል የሚከተሉ አሉ። ስደት ቢመጣ የሚቆሙ አሉ። አንድ በኢየሱስ ፍቅር ያበደ ምንም ነገር ከኢየሱስ ጋር የማያለካካ ጠንካራ ደቀ መዝሙር ይፈጠራል። መስቀል የመሸከም በረከት ተከታይነት ነው ያመራል። እኔ ተከታይ መዝሙር ነኝ። እኔ ኢየሱስን የምከተል ነኝ። አማኝነት መግቢያ ነው። ተከታይነት መኖሪያ ነው። አማኝነት ያስገባሃል። ተከታይነት ያኖረሃል። አማኝና ተከታይ ይለያያል። ብዙ አማኝ፣ ጥቂት ተከታይ፣ ጥቂት ደቀ መዝሙር። ለዚህ ነው ኢየሱስ ክርስቶስ ምን አለ። ሰዎች ሲያምኑ አለ ወደ ቸርች ሲመጡና ሲያምኑ እያስተማራቸዋቸው ደቀ መዛሙርቴ አድርጓቸው የቤተ ክርስቲያን ትልቁ ስራ አማኝ ደቀ መዝሙር ማድረግ ነው። ተከታይ አሁን አማኝ ማን ነው? ተከታይ ማነው? ተከታይ ሀይ ሌቭል ነው። ቁመና ያለውን ስትሮንግ ነው ያስከታዩን ፉትስቴፕ ዞር አይለም፣ እንዲህ አይገለማመጥ። ተከታዮች መስቀል ተሸካሚዎች ስለሆኑ ለነሱ ለሱ ይኖራሉ። የነሱን ጥላው የሱን ይይዛሉ። ደቀ መዝሙር ስትሆን ያንተን ትተውና። የሱን ትይዛለ። የሱ ደግሞ ያዋጣል። የሆነ ጄኔሬሽን ይነሳል። ይሄ መንገድ ያዋጣል የሚል ሳይሆን ይሄ መንገድ ኢየሱስን ያከብራል ወይ እሱን እከተላለሁ። አማኝ ብቻ ሆኜ አልጨረሰም። ደቀ መዝሙር ኢየሱስ ክርስቶስ እኮ ትዝ ይላቸዋል። የኢየሱስ ደቀ መዛሙርቶች ነው የሚባሉት እኮ ከስማቸው ጋር ተከታዮች፣ ደቀ መዛሙርቶች፣ እሱን የሚከተሉ ኢየሱስ በሆነበት እንሆናለን። ሲቆም እንቆማለን። ሲሮጥ እንሮጣለን። ሲታጠፍ እንታጠፋለን። እንከተለዋለን ። ስትከተል ያንተ የሚባል የለም፣ የእሱ እንጂ የእኔ አይባልም። የእሱ እሱ ከበረ ወይ? ከሰልፍ ሴንተር ወደ ክራይስት ሴንተር ትመጣል። ማዕከል ኢየሱስ ይሆናል። ደስ ይሰኛል ወይ? እኔን ደስ ያሰኛል። ደስ ይሰኛል ወይ? ይከብራል ወይ? ይወደዋል ወይ? ደስ ብሎታል ወይ? በዚህ ነገር እኔን ያሳዝነኝ ያዝናል ወይ? ሰራዊት፣ የሚያስደስተውን አደርጋለሁ። አንተ ተከታይ ነህ። እሱን ነው የሚከተሉት። መጀመሪያ ተከታይ አስከታዩን ይይዛል። አስከታዩን ቅጥም አድርጎ ነው የሚይዘው። ይሄ ተከታይ ነው። ልጅ ቢኖረው፣ ብር ቢኖረው፣ ወርቅ ቢኖረው፣ ሀፍታም ቢሆን፣ ዲግሪ ቢኖረው፣ ፕሮፌሰር ቢሆን፣ ባለስልጣን ቢሆን፣ የመለኮት ዶክትሬቱን ቢሰራ፣ ማንም ይሄኛው ደግሞ ጉልበት ቢኖረው ጡንቻ ቢኖረው ያፈለገውም ቢኖር፣ ከዚህ በኋላ በዚህ ጉልበት ሳይሆን በዚህ ጉልበት ሊኖር በሀብቱ ሳይሆን በዚህ ትረስት አድርጎ ሊኖር በዲግሪው ሳይሆን በዚህ ሊኖር እከተላሃለሁ ብሎ ይዞታል። የሄድክበት እሄዳለሁ ብሎ ይዞታል። የገባበት እገባለሁ ብሎ ይዞታል። ይሄ አስከታይ ነው። ይሄ ተከታይ ነው። ይዟል። ይሁ ሲፈጥን ይፈጥናሉ ሲሮጥ ይሮጣሉ፣ ሲቆም ይቆማሉ። ነው ማነው? ነው ይመራው? ነው ቴምቦን የሚመራው ማን ነው? ነገሩን የሚመራው ይው ሲሄድ ይሄዳሉ። ቀስ ካለ ቀስ፣ ረጋ ካለ ረጋ፣ ፍጥን ካለ ፍጥነት፣ ቁጭ ካለ ተከታዮች ናቸው። ከዚህ ዘመን በኋላ እንደዚህ ኢየሱስን ትከተለዋለህ አሁን ስሙ፣ እሱ እየሄደ እሱ ቁጭ ቢልስ አለቀ። ኢየሱስ ሄዷል፣ አስከታዩ ሄዷል። ይሄ ተገንጥሏል። አማኝ ነኝ ግን ይለሃል። ኢየሱስ ባሏለበት ይውላል። ኢየሱስ የሌለበት ነው ያለው። ኢየሱስ ያልገባበት ነው ያለው። ተከታይነት ባለበት መሆን ነው። ተከታይነት እየሱስ ያማረው መኖር ተከታይነት፣ ሲቀመጥ መቀመጥ፣ ሲነሳ መነሳት፣ ሲፈጥን መፍጠን፣ ሲሮጥ መሮጥ፣ ሲሄድ እኔ ይሄ ይሆንባችኋል። ዛሬ ከአማኝነት ወደ ተከታይነት ትሸጋገራለህ። እኔ ተከታይ ነኝ። ባቡር ስንት ፉርጎ አለው? አምስት ይሁን ስድስት ፉርጎ ተከታይ ከኋላው የሚከተለው ፍሬን ያለው የት ነው? መሪው ያለው የት ነው? ሞተሮ ያለው የት ነው? ከፊት ሁሉ ነገር ያለው የት ነው? ከፊት ከኋላ ያሉትስ በር መክፈቻና መዝጊያው ያለው የት ነው? ድንገት የሁለተኛው ፍርጎ ቢገነጠል ይሄዳል? ልንገርህ፣ ከዚህ በኋላ ነገር ሁሉ ያለው ኢየሱስ ጋ ነው። ነገርም በሙሉ ኢየሱስ ሰብስቦ ይዞታል። ትከተለዋለህ፣ ትሄዳለህ። አትገንጠል ከሞተሩ አትገንጠል እሱ በሄደበት ሂድ እሱ ያደረገውን አድርግ እሱ የኖረውን ኑር እሱ ያሳየን ተመልከት እዚህ ውስጥ ያለ ነው በሙሉ ሞተር ያለን መስሎናል የለንም እኮ እዚህ ያለን በሙሉ መሪው እኛ ጋር መስሎናል የለንም እኮ ቢል እኮ ጸጥ ነው የምትለው እስትንፋስ ያለው እኮ ኢየሱስ ጋር ነው ህይወት ያለው እኮ ኢየሱስ ጋር ነው ነገ ያለው እኮ ኢየሱስ ጋር ነው ላይፍ ስታይል ያለው እኮ ኢየሱስ ጋር ነው ሩት ካለ ትሮጣለህ ቁም ካለ ትቆማለህ ሂድ ካለ ትሄዳለህ። ከመከተል በስተቀር አንተ ጋር ምንም የለም። ሁለተኛው ፍርጎ ላይ ነው ያለው የሚሸወደው ወደ ምዶ ታቃላችሁ። የኋለኛው ፍርጎ ሲሮጥ በራሱ የሮጠ ይመስለዋል። እስቲ የፊቱ ይቁም ይቆማል። እስኪ ከፊቱ ሞተሩ ይበላሽ ይቆማል። በሩ የሚከፍቱላችሁ ካፒቴኖቹ ናቸው። እዚ ጋር ካልከፈቱ አይከፈትም። ሁሉ ነገር ያለው የት ነው? የፊተኛው ጋር። አንተ ጋር ነቲንግ፣ ምንም የለም። እንደው ስተነፍስ ስትንቀሳቀስ ብቻ ንም ትወጣ አያም ሰንበዴ አልክ ቀጥ ሲያረግ ቀጥ እንቅስቅ ሴ ሁሉ ያለው ኢየሱስ ጋር ነው። ከዚህ በኋላ ትከተላለህ፣ ትከብራለህ። የተከታይ በረከት ዮሐንስ 8 12 ደግሞ ኢየሱስ እኔ የዓለም ብርሃን ነኝ። ኢየሱስ ብርሃን፣ አንተ ጋር ብርሃን የለም። በተውሶ የምታበራ አብሪ ነህ። አንተ ብርሃን አይደለም፣ ኢየሱስ የሰጠን ብርሃን የምታበራ ነህ። እኔ የዓለም ብርሃን ነኝ። የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ተከታይ ብርሃን ይሆንለታል እንጂ በጨለማ አይኖርም። እኔ ሰፈር ጨለማ የለም፣ ከብርሃኑ ጋር ስለተገናኘው ብርሃኑን እየተከተልኩ ስላለ ቤቴ ላይ ጨለማ የለም፣ ኑሮዬ ላይ ጨለማ የለም። አያለው፣ ያዩኛን እተያያለው፣ የምፈልገውን አገኛለው፣ አይሰወርብኝም። በብርሃን ነ ትከተላላችሁ፣ ህይወታችሁ በብርሃን ይሞላል። ኢየሱስን የሚከተል በጨለማ የጨለማ ትልቁ ክፋቱ አያሳይህም እኔ ግን አያለው በል ለምን ተከታይ ስለሆንክ በብርሃን ስላለ ያንተ ነገር አይሰወርም ያንተ ነገር አይደበቅም አያለው እታያለው እትያያለሁ ከዚህ በኋላ ለምድሪቷ አልሰወርም ላይፍ ስታይሌ አይሰወርም በግልጥነት እኖራለሁ እየታየው እያበራው እኖራለሁ ለምንድን ነው ተከታዮች ይታያሉ። በተራራ ላይ ያለች ከተማ አትሰወርም። አንተን የሚደብቅ ጨለማ አይኖር። አሁን ልባረካችሁ ነው። ህይወታችሁ በሙሉ በብርሃን የተሞላ ይሆናል። ከእናንተ ፊት ማንም አይሰወርም። እናንተም በምድሪቷ ላይ አትሰወሩም። የእናንተ ነገር አይሸሸግም። የእናንተ ነገር አይደበቅም። ይህም ባርኮ ዛሬ ባርኪያችኋለሁ።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 እናንተ የእግዚአብሔርን ቤት የምትወዱ የእግዚአብሔር ቤት ስራ የኔ ቤት ስራ ነው ብላችሁ የተነሳችሁ ባለፈው አንድ መቶ ሰላሳ ስድስት ኮሎኖች እናቆማለን ብለን የቀረብነውን የቤተ ክርስቲያን የህንጻ ግንባታ ስራ ጥሪ ተቀብላችሁ